ዛሬ ሀይሜ ትክክለኛ ውሳኔ ነው የወሰንሽው። የምር እንግዲህ ጧት እኔ ነግሬያችሁ ነበረ። ሀይሚዬ ዛሬ ዳኒ ጋር ትሄዳለች። የምትሄደውም የመጨረሻ ልታስጠናቀቀውና ከዚህ በኋላ ወደ ህይወቴ እንዳትገባ ልትለው ነው ብዬ ነበረ። ይኸው እንግዲህ ዳኒ በዳኒ ቤት እንግዲህ ሀይሚዬ ተገኝታለች። ያለውን ነገር እንግዲህ ተነጋግረዋል። ግን ዳኔ ማለት ነው ጭራሽ በኮንፊደንስ ማለት ነው ተረጅኝ ስትል ትንሽ አታፍርም? ትንሽም የለም እንዴ ተረጅኝ። እንዴት ነው ልትረዳ የምትችለው እንዴት ነው ልትረዳ እቺ ልጅ እኮ የሰው ሚስት እኮ ናት። ያምሃል እንዴ አንተ የራስህ ሚስት አስቀምጠ፣ የራስህም ፍቅረኛ አስቀምጠ፣ ሁለት አመት ሙሉ አብራ የኖረችም ፍቅረኛ አስቀምጠ ትላንት ያወቅካትን ሃይሜን ተረጅኝ ላንቺ ጥሩ ስሜት አለኝ ማለት ምን ማለት ነው? ይሄ ለራስህ ምን ያክል እንደቀለልክ አይሰማ። ሰላም ሰላም፣ እንዴት ናችሁልኝ ውድና የተከበራችሁ የኔ ቤተሰቦች በያላችሁበት አለም ዳርቻ ሰላማችሁ ብዝዝት ትረፍረፍረፍ ይበልልኝ። እንግዲህ ለዚህ ቻናል አዲስ የሆናችሁ ፕሊስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ አድርጉ ተቀላቀሉ፣ ጨረቃ ፋሚሊዎችን ተቀላቀሉ። እውነት ለመናገር ያው ዛሬ ትላንትና ነው ያልጠበቅኩት የሆነው፣ እንጂ ዛሬ የጠበቅኩት ነው የሆነው። ምክንያቱም ሀይሚዬ እንዴት እንደዚህ ታደርጋለህ፣ ይህን ካንተ አልጠብቅም ነበር ልትለው ትሄዳለች። በስነ ስርዓት ልትጠይቀው ትሄዳለች ብዬ ነበር እንዳልኩትም አልቀረም፣ ይኸው ሄዳለች። ግን እሱ ምንም ሳፍር፣ ምንም በቃ ትንሽ እንኳን ጸጸት ሳይሰማው ቢያንስ አሁን እንኳን ምንም ነገር ሳይሰማው እንግዲህ የእውነት በጣም ያሳፍራል። በጣም ደግሞ ብሩኬ ብሩኬ ብሩኬ ተብየው ስትል ትንሽ አታፍርም? ከብሩኬ ጋር አትወዳደር። ብሩኬ ሌላ ነው፣ አንተ ሌላ ነህ። ሲጀመር አንተ ከነዚህ ሁለት ልጆች ህይወት ልትወጣ ይገባል። በክፋት አትየው ወይም ደግሞ ተረጅኝ፣ እኔ ይሄን ካንተ አልጠብቅም ዳኒ ስትለው ተረጂኝ በክፋት አትዩ ምን ማለት ነው እንዴት ነው በክፋት ላታየው የምትችለው እንዴት ነው አንተ የምታስበው ሁለት አመት ሙሉ የምታውቃትን ፍቅረኛ አንትታ ትላንት ያወካትን ሀይሚን ለዛውም የሰው ፍቅረኛ የብሩኬን ፍቅረኛ አፈቀርኩሽ ስትል አፍህን ሞልተህ ማለት ነው እንዴት ነው ልትረዳህ የምትችለው ይች ልጅ እኮ አንተን የቀረበችህ የዋህነት ስላላት ነው ሁለተኛ ነገር ደግሞ አታስመስል። ልክ በቃ የሆነ ያዘን አስመስለ በእኔ ምክንያት እንድትጣይ ወይም ደግሞ ከብሩኪ ጋር እንድትለያየ አልፈልግም የምትለው እና ምን እያደረክ ነው? እውነታውን ልንገር እንደው ሙሉ ለሙሉ አንተ እያለያየካቸው እያጣላካቸው ያለው አንተና ዩቱበር ተብዬዎች አትበለን፣ አትስደበንኛል። እኛ ያየነውን ነገር ነው የምንናገረው ቁልጭ አድርገን ያየነውን ነገር ከምናየው ነገር ነው እዚ ጋር ፍርድ የምንሰጠው። ገባ? እዚ ጋር አንተ ብሩኬን ዝቅ ዝቅ እያደረግ ብሩኬና ሀይሜን በሁለት አይን እያየክ እንዴት ነው ዝም ልንልክ የሚገባው? የምንችለውስ እንዴት ነው? እኛ ኮ የምናነሳ በክፉ ማነሳነ በደግ ከምትሰራው አንጻር ከምናየው አንጻር ነው ነገሮችን የምንናገረው። ገባ? ስለዚህ እኛ ልትቁሰም አትችልም። የሚዲያ ለሚዲያ ነው። ሚዲያ ላይ ደግሞ የተለቀቀ ነገር ማንኛውም ሰው የፈለገውን ሀሳብ ያንሸራሽርበታል፣ የፈለገውን ሀሳብ ይናገርበታል። ስለዚህ እኛ ልትወቅሰን አትችልም። ዳኒ፣ ትልቅ ስህተት፣ ከባድ ስህተት እየሰራህ እንደሆነ እወቅ። በአንቺ ምክንያት ሃይሚዬን የምትወዳት ሃይሚን የምታከብራት ለሃይሚ የምትጨነቅ ከሆነ ከህይወቷ ውልቅ ብለህ ውጣላት። ውልቅ ብለህ ከቻልክ ትልቅ ሰው ነህ አይደለም? እንደ ትልቅነትህ ሀይሚና ብሩኬ በአንተ ምክንያት ነው እዚህ የደረሱት። በአንተ ምክንያት እንዲታረቁ አድርገህ ካቻልክ ምክንያቱም ኦልሬዲ ሀይሚ እንደማትፈልግህ ነገረችህ። ከዚህ በኋላ ባናወራ ባንገናኝ ብላ ጥላ ሄዳለች። በቆመችበት እች ልጅ አንተው ወደድካት አንተ አፈቀርካት እንጂ እሷ ምንም የምታውቀው ነገር የለም የሚያገባትም ነገር የለም አንተ የራሰ ስሜት ነው የእሷን ስሜት እንኳን አላዳመጥክም እሷ ብሩኬና ብሩኬን ብቻ ነው የምትፈልገው የምታፈቅረውን ብሩኬን ነው ተናግራለች እኔ ከብሩኬ ጋር መጣላት ማልፈልግ ሰው ነኝ ስለዚህ ትክክል አላደረክም ብላለች ሶ በአንተ ምክንያት ከብሩኬ ጋር መጣላቷ ትልቅ ጸጸት ውስጥ እንደ ከተታት እየነገረች ነው ዳኒ እየገባ ከሆነ ማለት ነው በአንተ ምክንያት ከብሩኬ ጋር መጣላት የለባትም በፍጹም አንተ ግን እስካሁን እስካሁን ከጀመራችሁበት ቀን ጀምሮ እስካሁን ድረስ ስታደርግ የነበረው ሁለቱን የማለያየት ሁለቱን የማጣላት ሁለቱን የመበታተን ስራ ነበር ያዝከው አንድ ቀን ተሳስተ እንኳን ጥሩ ነገር እንኳን ተናግራት እንደው ስለ ብሩኬ እንደው በማስመሰል እንኳን አስመስለህ እንኳን አንድ ቀን ስለ ብሩኬ ጥሩ ነገር አውርተህ አታውቅም። ሁሌ የእሱን ክፋትና ተንኮል ነው ለሷ ምትናገረው። ሁሌ ሁለተኛ ነገር ማለት ነው። አሁንም ሀይሚና ብሩኬን እኔ የምናገረው ነገር ይሄ ሰውዬ አላማው ምን እንደሆነ ያንም ቪዲዮ በነገራችን ላይ ዳኒን ያስከስሰዋል። ይሄ ቪዲዮ ምናምን ለሀይሚ ያሳያት ቪዲዮ ዳኒን በደንብ አድርጎ ያስከስሰዋል። ምክንያቱም የውሸት ውንጀላ ስለሆነ ስም ማጥፋት ደግሞ ያስቀጣል፣ በሕግ ያስቀጣል፣ ሕግ ይጠይቀዋል። ስለዚህ መጀመሪያ እናንተ ሰላም ፍጠሩ እንጂ፣ ፈጣሪ በመካከላችሁ ገብቶ እናንተን ያስታርቃችሁ እንጂ። እውነት የሁለታችሁንም ንጹህነት አይቶ የሁለታችሁንም የዋህነት አይቶ የሁለታችሁንም ሰዋማኝነት አይቶ ልባችሁ ንጹህ መሆኑን አይቶ ፈጣሪ አይለያያችሁ፣ በመካከላችሁ ይግባና ሁሉንም ታሪክ ይቀይረው። ፈጣሪ ታሪክ ቀያሪ ነው፣ ይቀይራላችሁ እሱ። ምክንያቱም የሰው ልጅ በቃ ባለበት ሰዓት ነው እግዚአብሔር የሚጀምረው ማለት ነው። እናንተ በቃይም በቃ ብላችኋል አይደለም ግን፣ ፈጣሪ እናንተ በቃ ስትሉ እሱ ስራውን ይጀምራል። የዳኒ ውሸት መጋለጥ አለበት መጠየቅ አለበት። እናንተ ደግሞ በፍቅር መኖር አለባችሁ። እውነት ትንሽ እንኳን እኮ አለ አይደለ? ይሄ ልጅ እንግዲህ ታዋቂ ነው። ሀይሚዬ አሁንም ሸመኛ ናት፣ ታውቃላችሁ በእኔ ምክንያት አይ ይገባኛል ምናምን በቃ የሆነ የሆነ ጠንካራ መልስ ክፉ ነገር እንኳን ካፉ አልወጣም፣ እግዚአብሔርን ነው እምላችሁ። ማለት ቁጥብ ናት። በቃ ይህን ያክል መጥፎ የሆነ ጠንካ ሌላ ሴት ብትሆን ማለት ነው እግዚአብሔርን አንተ ባለጌ ብላ በቦርሷ በጥፊ አጣፍተው ነበረ። በውሸት ከፍቅረኛ ያጣላይም ብላ አጣፍረው የምትሄደው ማለት ነው። እሷ ግን መጥፎ ቃል እንኳን አልተናገረችም። ሁለተኛ እኔ እናንተ ማውራት የለብንም ብላ ነው ትታ ሄደችው። ትክክለኛ ውሳኔ ነው። ምክንያቱም ከሱ ጋር ሰጣ ገባ ውስጥ መግባት ለእሷ ምንም የሚጠቅማት ነገር ስለሌለ ማለት ነው። ከዚህ በኋላ ሀይምዬ ወደ ብሩኬና ብሩኬ ብቻ ፈጣሪ። የእናንተን ሀቅ ያውጣላችሁ። አሁን ሁሉም ነገር ግልጽ ነው። በእርግጥ ግን አሁንም ቢሆን ስለዛ ቪዲዮ ዝም ማለት የለባችሁ። የቡርኪን ስማ አጥፍቷል። ቆሮ ቆንዳ ማለት ነው። የእጁም ማግኘት አለበት እና ራሽን ጠብቄ ሀይሚዬ ከዚህ በኋላ የፈለገ ነገር ቢልሽ ወደ ሱ ባትሄጅ ደስ ይላል። ምክንያቱም ለጤንነትሽ ለደህንነትሽ ሲባል ማለት ነው። ይህ ሰውዬ በጣም ክፉ ሰው ነው። ነገጧት የሚያደርገው ነገር አይታወቅም። ምክንያቱም እል ውስጥ ይገባል። የፈለገው ብሩኬን አንችን መጉዳት ነው። ስለዚህ የሚያደርገው ነገር ብሩኬን የውሸ ቪዲዮ አቀናብሮ ያመጣ ሰውዬ ነገጧት ምንም ሌላ ተንኮር እንደማያስብ ምንም አይነት ዋስትና የለንም። ስለዚህ ራስሽን ጠብቂ፣ አደራ ሃይሚ ፕሊስ፣ ከዚህ ሰውዬ ራቂ። ከዚህ በኋላ አያስፈልግሽም። ቢያስፈልግሽ እንኳን የጋራ ሆናችሁ አንድ ላይ ሆናችሁ ነው ማግኘት ያለባችሁ። እሱን እናንተ አንድ ሆናችሁ የእሱን ሴራ መመከት መቻል አለባችሁ። ይሄ ነው።